የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የሰብዓዊ ድጋፍና ልማት ኮሚሽን በኦሮሚያ ክልል ምስራቅ ባሌ ዞን የተሰሩ የውሃና የትምህርት የልጆችና ወጣቶች ልማት ፕሮጀክት ጉብኝት አደረገ። ከውጭ አሜሪካውያን ከእግዚአብሔር እውነትና የክርስትና መሰረታዊ ትምህርቶችና ሥርዓቶች ውጭ እየኖሩ ነው ሲል አዲስ የወጣ ጥናት አመላከተ። ሰላም ውድ ሕይወት ቲቪ ተመልካቾቻችን፣ ከአባታችን ከእግዚአብሔር ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የዕለቱን መረጃዎቹ ይዘንላችሁ ቀርበናል። ከመረጃዎቹ ጋር ብሬያችሁ ምቆዩ። እኔ ቱሚን ብርሃኔ ከመላው የሕይወት ቲቪ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የሰብዓዊ ድጋፍና ልማት ኮሚሽን በኦሮሚያ ክልል ምስራቅ ባሌ ዞን የተሰሩ የውሃና የትምህርት የልጆችና ወጣቶች ልማት ፕሮጀክት ጉብኝት አደረገ። ባልደረባችን ሮማን ከሌል ተጨማሪ አላት። ከመጋቢት ቀን ዘጠኝ እስከ 13 2017 ዓ.ም ተምረት የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የሰብዓዊ ድጋፍና ልማት ኮሚሽን ኮሚሽነር ዶክተር ተፈራ ተሎሪና በኮሚሽኑ የማህበራዊ አገልግሎትና አቅም ግንባታ ዳይሬክቶሬት ዳይሬክተር የሆኑት ዶክተር ወይታውዜ በኦሮሚያ ክልል ምስራቅ ባሌ ዞን የተሰሩ የውሃና የትምህርት የልጆችና የወጣቶች ልማት ፕሮጀክቶችን ጉብኝት አድርገዋል። ከፕሮጀክቱ ጉብኝት ጎን ለጎን በአካባቢው ከሚገኙ ቃለ ሕይወት ቤተ ክርስቲያን አጥቢያዎችና ሕብረቶች ጋርም ጥሩ ጊዜ የጉብኝትና የምክክርና የጸሎት ጊዜም አድርገዋል። የኮሚሽኑ ኮሚሽነር ዶክተር ተፈራ ተዶሬ በጉብኝታቸው ወቅት እንደተናገሩት በዚህ አካባቢ ስድስት የመጠጥ ውሃ ጉድጋድ ለመቆፈርና ለማህበረሰብ አገልግሎት ክፍት ለማድረግ በጀመሩት ስራ አስራ ሁለት የመጠጥ ውሃ ጉድጋድ ለማዘጋጀት እንዲሁም ስድስት የውሃ ጉድጓድ ለማህበረሰቡ አገልግሎት ክፍት ማድረጋቸውን የገለጹ ሲሆን ኮሚሽኑ በአካባቢው የከፋ የመጠጥ ውሃ ችግር እንዳለ ስለተረዳ ከባለ ድርሻ አካላት ጋር በቅንጅት በመስራት ማህበረሰቡን ተጠቃሚ አድርገናል ብለዋል። የከተማይቱን ዘርፈ ብዙ ችግር በጋራ በመስራት እንቀርፋለን የሚል እምነት አለኝ ሲሉ ሀሳባቸውን የገለጹት ደግሞ በኮሚሽኑ የማህበራዊ አገልግሎትና አቅም ግንባታ ዳይሬክቶሬት ዳይሬክተር የሆኑት ዶክተር ወይታ ውዜ ናቸው። በኮሚሽኑ የውሃ ፕሮግራም ማናጀር አቶ ቸርነት በበኩላቸው በአካባቢው የሚስተዋለውን የመጠጥ ውሃ ችግር ለመቅረፍም ልማት ኮሚሽኑ ስድስት መለስተኛ የውሃ ጉድጓዶችን በጊነር ወረዳ በስድስት ቀበሌያት በመቆፈር ለአገልግሎት ክፍት አድርገናል በአጠቃላይ ይህ ፕሮጀክት ስድስት ነጥብ አምስት ሚሊየን ብር መሆኑን በጉብኝታቸው ወቅት ገልጸዋል በአሁኑ ወቅት በጊነር ና ጎሎልቻ ወረዳዎች የንጹህ መጠጥ ውሃ ሽፋን ሰላሳ ስምንት በመቶ ና አርባ ሁለት በመቶ ሲሆን ይህም ወረዳዎችን የመጠጥ ውሃ ሽፋን ለማሳደግ እንዲሁም የአገሪቱን የእድገትና ትራንስፎርሜሽን እቅድ ለማሳጋት ከፍተኛ ትኩረት ጥረት እንደሚያስፈልግ ማሳያ ሲሆን ልማት ኮሚሽኑ የወረዳዎችን የውሃ ሽፋን ለማሳደግ ረገድ ከፍተኛ አስተዋጽኦ እያበረከተ ይገኛልም ተብሏል። የምስራቅ ባሌ ቃለ ሕይወት ቤተ ክርስቲያን አጥቢያዎች ዋና ሰብሳቢ አቶ ጉልላት በበኩላቸው ልማት ኮሚሽኑ በዚህ አካባቢ የሚስተዋለውን ዘርፈ ብዙ ችግር በተለይም የውሃ ችግር ለመፍታት ያደረገውን ጥረት አድንቀው ልማት ኮሚሽኑ ዘር፣ ቀለም፣ ሃይማኖት ሳይለይ ችግር ውስጥ ለሚገኙ ለሰው ልጆች ሁሉ እያደረገ ያለውን ድጋፍ አመስግነዋል። በኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ ኦሞ ቀጠና የተቋቋመው ክርስቲያን የሕብረት ስራ ማህበር ለአካባቢው እንዲሁም ለሀገር ምሳሌ የሚሆን እድገት እያሳየ መሆኑ ተገለጸ። ባልደረባችን ሮማን ከሊል ተጨማሪ አላት። ማህበሩ በጽንስ ሐሳብ ደረጃ የተጀመረው በ2013 ዓመተ ምህረት ሲሆን ህጋዊ ሰውነት ያለው ማህበር ሆኖ የተመዘገበውም በ2013 ዓመተ ምህረት ነበር። በእነዚህ የሶስት ዓመታት ቆይታዎቹም የቡና ችግኞችን በማፍላትና በመትከል ዘመቻዎችና በርካታ ስራዎችን በመስራት መቆየታቸውም ተገልጿል። ይህ ማህበር ለመጀመር ያነሳሳቸው ቤተክርስቲያን አቅም እያጣች አገልጋዮቿም ተስፋ በመቁረጥ አገልግሎት አቋርጠው ሌላ ስፍራ ፍለጋ መንቀሳቀስ መጀመራቸው እጅግ አሳሳቢ ሆኖ እንደነበር በመግለጽ የእምነት አባቶች፣ የሽማግሌዎች፣ የመሪዎችና የሙሉ ጊዜ አገልጋዮች በአንድነት የአንድ ሳምንት የጸሎትና የነህምያ መጽሐፍ ቅዱስ ጥናት በማድረግ ከቆየም በኋላ ከእግዚአብሔር ይህን ራእይ ተቀበልን ሲሉ የማህበሩ መሪ የሆኑት መምህር ማቴዎስ አብርሃም ገልጸዋል። ዛሬ ላይ ክርስቲያን የህብረት ስራ ማህበር ከ33 ሺህ በላይ የማህበር አባላት ያሉ ሲሆን በቡና ምርት፣ በዘይት ምርት፣ በጨርቃጨርቅ ጨርቅ ስራዎች፣ በቅባት እህሎች፣ በለስላሳ መጠጥ አቅርቦት እና በከብት ድለባ ፕሮግራም ላይ እየተንቀሳቀሰ ይገኛል። የህብረት ስራ ማህበሩ በተቋቋመ በሶስት ዓመታት ጊዜ ውስጥ አሪ ቡናን ወደ ማዕከላዊ ገበያ በማቅረብ በምርት ጥራት ደረጃ ውስጥ የሀገራችን አራተኛ ደረጃ ውስጥ እንዲገባ በማድረግ ለውጭ ገበያ መቅርቧል። እንዲሁም ለማህበረሰቡ አንድ የጤና ጣቢያ ገንብቶ በማስረከብ ለማህበረሰብ አገልግሎትና ልማት ያለውን የአገልጋይነትን ልብ አሳይቷል። በተጨማሪም በዚህ አጭር ዕድሜ 17 ወንጌላውያን የተላኩ ሲሆን 15 ቤተ ክርስቲያን በዚህ ማህበር በኩል ተተክለዋል። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ሙያተኞች አገልግሎት ክፍል በኩል በ2013 ዓ.ም ጀምሮ ላለፉት አምስት አመታት ስልጠናዎችና የተለያዩ ድጋፎች ሲደረግላቸው የቆየ ሲሆን ማህበሩ እንዲመሰረትና ህጋዊ እውቅና እንዲያገኝ በስልጠና በሀሳብና በምክር የተለያዩ ድጋፎች ሲደረግለት የቆየ ሲሆን በያዝነው አመት ለተከታታይ ሰባት ወራት በሙያተኞች አገልግሎት ክፍል ተዘጋጅቶ በቢሊ በዴል በወሰትና በአርኪ የስልጠና ማዕከላት ሲሰጥ የነበረው ስልጠና ተከታትለው ለጨረሱ ከሁለት መቶ በላይ ሰልጣኞች የእውቅና ሰርተፍኬት በመስጠትና የምረቃ መርሃ ግብርም ተከናውኗል። በምረቃና ተጨማሪ የማህበሩ ስራዎች በይፋ የማስተዋወቅ መርሃ ግብር ላይ የተገኙት የኢትዮጵያ ቃለ ሕይወት ቤተክርስቲያን የሙያተኞች አገልግሎት ክፍል ዋና አስተባባሪ የሆኑት መጋቢ ዮሴፍ በቀለ፣ የዞንና የወረዳዎች የመንግስት ተሿሚዎችም ተገኝተዋል። መጋቢ ዮሴፍ በቀለ ይህ ማህበር የራሳቸውን የማህበረሰባቸውን የቤተክርስቲያንና እና የሀገርን ጉድለት ሊሞላ ችግር ሊቀርፍና ሸክም ሊያቀል የተቋቋመ እንደመሆኑ እየሰራ ስላለው ስራ አበረታተው በመንግስት በኩል ትኩረት ሊሰጠውና ሊታገዙ እንደሚገባ አሳስበዋል። የአሪዞን ሕብረት ስራ ማህበር ጽህፈት ቤት ዋና ኃላፊ የሆኑት አቶ ምስጋና በበኩላቸው የክርስቲያን ሕብረት ስራ ማህበር በአመራሩ ጥረት ውጤታማ ስራ እየሰራ መሆኑን ገልጸው ማህበራት፣ የፋይናንስ ተቋማት ባንክን ጨምሮ ለሀገር ኢኮኖሚ ከፍተኛ ሚና ይጫወታሉ በማለት በአሰራር፣ በግብዓት የጽህፈት ቤት የስራ ቦታ በማግኘት ራዕዩን እንዲያሳካ ዞኑ የበኩሉን ድጋፍ ለማድረግ ቃል ገብተዋል። የአሪዞን ጥራት ያለው ከፍተኛ ቡና አምራች ቢሆንም እስከዛሬ እንደ ይርጋ ጨፌ ቡና አቅራቢ ዩኒየን አለመኖሩንም ገልጸዋል። እስካሁን የጫካ ቡና የሚል የወል መጠሪያ ተቀይሮ የአሪ ቡና ተብሎ መጠሪያ አግኝቶ ለሀገርም ለአካባቢውም ከፍተኛ ገቢ የሚያስገኝ እንዲሆን ማህበሩን እንደሚደግፉም ገልጸዋል። ወደ ስራ በገባ በአንድ ዓመት ውስጥ ለማህበረሰቡ ዞንባ አካባቢ ጤና ጣቢያ ገንብቶ ሰጥቷልም ሲሉ አድናቆታቸውን በመግለጽ አበረታተዋል። ለዚህ ራዕይ እውን መሆን ከፍተኛ አስተዋጽኦ ያደረገችውን የኢትዮጵያ ቃለ ሕይወት ቤተ ክርስቲያንንም አመስግነዋል። በደቡብ ኦሞ የአሪ ዞን የማህበራት ጽሕፈት ቤት ኃላፊ የሆኑት አቶ ሀብታሙ መስፍን የአሪ ቡና በአራተኛ ጥራት ደረጃ ተመዝግቦ ወደ ማዕከላዊ ገበያ በመቅረቡ የተሰማቸውን ደስታ በጽሕፈት ቤታቸው ስም ገልጸዋል። በመጨረሻም አዲስ ለሚጀምሩ ሶስት ስራዎች የጸሎትና የምክክር ጊዜ የተካሄዱ የመርሃ ግብሩ መጠናቀቂያ ሆኗል። የአራተኛው ዓመት የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ሚስዮን ላኪ ማህበረ ምዕመናን አመታዊ ፎረም የሚያስተባብረውን ግብረ ኃይል ስራውን በይፋ መጀመሩን አስታወቀ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። የአራተኛው ዓመት የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ሚስዮን ላኪ ማህበረ ምዕመናን አመታዊ ፎረም የሚያስተባብረውን ግብረ ኃይል ስራውን በይፋ ጀምሯል። በመጨረሻው የሰኔ ወር ሊካሄድ የታሰበው አመታዊ ፎረም በዘጠኝ ንዑስ ኮሚቴዎች ተደራጅቶ ዝግጅቱ ለማሰናዳት ከቤተክርስቲያኒቱ ክርስቲያኒቱ የተሰጠውን ኃላፊነት ተቀብሏል። የቤተ ክርስቲያኒቱ ሁሉም መዋቅር ለማሳተፍና ማህበረ ምዕመናኑን በልዩ ሁኔታ በማስተባበር ላለፉት አራት ዓመታት በተደረገው ወንጌልን የማዳረስ ንቅናቄ ከስድስት መቶ በላይ የሚቆጠሩ ሚስዮናውያንን በሀገርና ከሀገር ውጪ መላክ እንደተቻለም የቤተ ክርስቲያኒቱ የሚስዮንና ቴዎሎጂ ዳይሬክተር ቄስ ዶክተር ለሊሳ ዳንኤል በስፍራ አስገንዝበዋል። የዘንድሮ ፎረም መባዛት በሚል መሪ ቃል የሚካሄድ ሲሆን ለማህበረ ምዕመናኑም ሰፊ የህብረት የምክክርና የቀጣይ እንቅስቃሴዎችን ስልትን ለመተለም አመቺ ጊዜ እንደሚሆንም ይጠበቃል። መረጃውን ከቤተ ክርስቲያኒቱ ማህበራዊ ድረገጽ አገኘ ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ ሸዋ ክልል የወንጌል ስርጭትን ትኩረት ያደረገ ኮንፈረንስ ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ ሸዋ ክልል የወንጌል ስርጭትን ትኩረት ያደረገ ኮንፈረንስ ተካሂዷል። ከመጋቢት 12 እስከ 14 ቀን 2017 ዓ ም በተካሂደው በዚህ ኮንፈረንስ ላይ 66 ወገኖች ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው የተቀበሉ ሲሆን ብዙዎች ከአጋንንት ስራትና ከመምደቡ ተፈተዋል። መረጃውን ከቤተክርስቲያኒቱ ማህበራዊ ድረገጽ አገኘ ነው። ውድ ተመልካቾቻችን አሁን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ወዳገኘ ናቸው መረጃዎች እናልፋለን። አሜሪካውያን ከእግዚአብሔር እውነትና የክርስትና መሰረታዊ ትምህርቶችና ስርዓቶች ውጭ እየኖሩ ነው ሲል አዲስ የወጣ ጥናት አመላከተ። ባልደረባችን ጽጌሬዳ ደግሞ ተጨማሪ አላት። አብዛኞቹ የወንጌል አማኞች መሰረታዊ የክርስትና ትምህርት አይቀበሉም። ይህም አሜሪካውያንን ከእግዚአብሔር እውነትና የሕይወት መሰረታዊ ስርዓቶች ተጽዕኖ ውጭ እየኖሩ ነው በማለትም ጥናቱ አመላክቷል። በአሪዞና የክርስቲያን ዩኒቨርሲቲ የባህል ጥናትና ምርምር ማዕከል የአሜሪካውያንን የስላሴ ላይ ያላቸውን አመለካከት የሚዘግብ የቅርብ ጊዜ የአሜሪካ ወርልድ እይታ ኢንቬንተሪ ተከታዮችን አውጥቷል። ጥናቱ በጥር ወር በ2100 አዋቂዎች በሰጡትም የቃል ምላሾች ላይ የተመሰረተ ነው። በአጠቃላይ 40% የሚሆኑት ምላሽ ሰጪዎቹ እግዚአብሔር እንዳለና በሰዎች ህይወት ላይ ተጽዕኖ እንደሚያሳደርም ያምናሉ። እነዚህ ውጤቶች አሜሪካውያን በመጽሐፍ ቅዱስ ላይ ያላቸውን እምነት ማጣት በእግዚአብሔር ስልጣንና ተጽዕኖ ላይ የምናስቀምጠው ውስንነትና ከመንገዱና አላማው ጋር ተስማምተን በመኖር ከእግዚአብሔር ጋር ለመተባበር ፈቃደኛ አለመሆናችንን የሚያሳይ ተጨማሪ ማስረጃ ነው ሲል ለቢቢሲ የምርምር ዳይሬክተር ጆርጅ ባርና ተናግሯል። አንዳንድ ጊዜ መጽሐፍ ቅዱሳዊ ያልሆነ ስነ መለኮትንና የፍል ፍልስፍና አመለካከቶችን ስለ ሕይወትና ዓለም ክስተቶች በሚሰጡት አስተያየቶች ላይ ይደበላለቃሉ ሲል ባርና ስለ ፖድካስተሮች ተናግሯል። ቤተ ክርስቲያን እግዚአብሔርን እርሱን ለማወቅና እርሱን እንድታውቀው እያደረገች ነው ወይንስ በባህላችን መዘናጋትና በመዛባት ተታላለች በሚል በጥናቱ በሰፈረው ጽሑፍ ላይ ተገልጿል። መረጃውን ከክርስቲያን ፖስት ያገኘ ነው። ውድ ተመልካቾቻችን ለእለቱ ያዝንላችሁ መረጃዎች የሚመስሉ ነበረ። ከመረጃዎቹ ጋር አብራችሁ የቆዩት እኔ ቱሚን ብርሃኔ ከመላው ሕይወት ቲቪ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪው ሕይወት ቲቪ ፕሮግራም ጋር መልካም ቆይታ።